ናታን ደግሞ ያ ናታን ሳይሆን እና ኤፍ ነው ይለዋል፣ ማለት ነው። ከዛም በመናደድ ነገረው። ከዛም በኋላ አቶ ያፌት ተናደደና ስልኩን እንዳልዘገው አለው፣ በስነስርዓት አወራኝ። ከዚህም በኋላ ናታን ሳይሆን ና ኤፍ ነው የምታወረው ብሎ መለሰለት። ናታን አቶ ያፌትን በመናደድ ስልኩን ዘጋው በጆሮ

ጽጌ ደወለችለት እና የተነገረት ነገር እየነገረች ነበረ። ዳግም ከእሷ ልጅ ራቅ እያለ የነበሯን ጽጌ ማለት ነው። ሴዚህ ጋ ደስ ብሏታል። ምክንያቱም ቤዛ ቤኒን እንደምታስታርቃቸው ቃል ስለገባች ላመኑት ነው። ልክ ዜ ጋ አቤል እናንተ ጋ ለመኖር መጣ ብላ ለጽጌ እየደወለች ናት ነ ሔዋን በጣም አዝናለች። ምክንያቱም ምንም ማድረግ አልቻለችም። ጁልየት እና ቤዛ ጁልየት የቤዛ ጓደኛ ወደ ቤት መጣ እና በሩን ከፈቻችላት። ሲከፍትለት በኦ አንተ ልጅ በዚህ ሰዓት መምጣት ተገቢ ነው አለችው። እሱም ቤዚ ፈልጌ ነው አለ እና ከዛም በኋላ ጁልየት ያልሆነ ነገር ተናገረችው።